ጤና ይስጥልን፣ ሰላም የኢቢሲ ተወዳጆች በያላችሁበት እንደምን ቆያችሁ። ዛሬ ሰኞ ነው። ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን እነሆ ከዚህ ሰዓት ጀምሮ እስከ 8 ሰዓት ድረስ ሊያዘልቀን ተጀምረዋል። ዜና ኢትዮጵያን እየመራን ደግሞ ሰለሞን ኃይለ ኢየሱስ እና ማህሌት የታደለ ቆይታ እናደርጋለን። ተመልካቾቻችን አብራችሁን ሁኑ። የስድስት ሰዓት አበይት ጉዳዮችን እናስቀድም። ኢትዮጵያ ከ1.1 ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎችን ተቀብላ እያስተናገደች እንደምትገኝ የስደተኞችና ተመላሾች አገልግሎት አስታወቀ። የሰሜን ተራሮች ብሔራዊ ፓርክን በዘላቂነት ለመጠበቅና በውስጡ የሚገኙ ብርቅዬ እንስሳትን ከሚደርስባቸው ጥቃት ለመከላከል እየሰራ መሆኑን የሰሜን ተራሮች ብሔራዊ ፓርክ ጽህፈት ቤት ገለጸ። የደቡብ ኢትዮጵያ ክልል በመኸር እርሻ 70 ሚሊዮን ኩንታል ምርት ለመሰብሰብ አቅዶ እየሰራ ስለመሆኑ አስታወቀ። ከውጭ እስራኤል በሊባኖስ መዲና ቤይሩት ጥቃት መፈጸሟን ሄዝቦላ አሳወቀ። በቀጥታ ስርጭት ከዋናው ስቱዲዮ ከምትከታተሏቸው ዘገባዎቻችን በተጓዳኝ ባልደረቦቻችን በተለያዩ አዳዲስና ወቅታዊ ጉዳዮች ዙሪያ ከዳይ ቀውስ በኋላ ማብራሪያዎችን እየሰጡን ባሉባቸው ስምሪቶች ቆይታ የሚያደርጉ ነው የሚሆኑት አባዲዮና ይታየኛል። የስደተኞችና ተመላሾች አገልግሎት ኢትዮጵያ ከ1.1 ሚሊዮን በላይ ስደተኞችና ጥገኝነት ጠያቂዎችን ተቀብላ እያስተናገደች ትገኛለች። ይህን የተመለከተ የበጀት ዓመቱን የሩብ ዓመት አፈጻጸም ውይይት እየተካሄደበት ይገኛል። ባለድርሻ አካላት ባሉበት የተነሱ ሀሳቦችን ያጋራን ቆይታ ያደርጋል። በሌላ በኩል ደግሞ ባልደረባችን ሳምሶን ገድሉም በቀጥታ መስመራችን ላይ አለ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የክዋኔ ኦዲቱ በሕዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ እየተገመገመ ነው የሚገኘው። ይህንን ጉዳይ በተመለከተ የያዘውን መረጃ ቆየት ተብሎ ያጋራናል። ሳሙኤል ወርቃየው ወደ ባህር ዳር አማራ ክልል ይገኛል። በክልሉ የተጀመረው የሞሶቢያ አንድ ማዕከል አገልግሎት ከዚህ ቀደም ይስተዋሉ የነበሩ መጉላላቶችን አስቀርቶልናል ብለዋል ተገልጋዮቹ። የተነሱ ሀሳቦችን እያጋራን ቆይታ የሚያደርግ ይሆናል። ሁሉንም ዘገባዎች የተካተላቸው አብራችሁ እንድትዘልቁ እንጋብዛለን። በቅድሚያም ጠቅላይ ሚኒስትር አብይ አህመድ የሲንጋፖር አቻቸውን ላውረንስ ዋግን ተቀበሉ። የሲንጋፖሩ ጠቅላይ ሚኒስትር ላውረንስ ዋንግ በኢትዮጵያ ለሚያደርጉት ይፋ ጉብኝት እዚህ አዲስ አበባ ሲገቡ ጠቅላይ ሚኒስትር አብይ አህመድ በቦሌ ዓለም አቀፍ አውሮፕላን ማረፊያ ተቀብለዋቸዋል። የጠቅላይ ሚኒስትር ላውረን ቧግ ጉብኝት የሁለቱ ሀገራት አጋርነት ከማጠናከርን ባሻገር ተጨማሪ አዳዲስ የትብብር እድሎችን ለማስታሰስም ትልቅ ፋይዳ ያለው ወሳኝ እርምጃ ነው ተብሏል። ጠቅላይ ሚኒስትር አብይ አህመድ ይህን ሲገልጹ የአቀባበል ስነ ስርዓቱን እስኪ ተከታተሉትና እንመለስ።

ተመልካቾቻችን ዜና ኢትዮጵያን እየተከታተላችሁ ነው። አሁን ደግሞ ሪፖርተሮቻችን በቀጥታ መስመር ተጨማሪ መረጃ ወደሚሰጡባቸው ጉዳዮች እንሻገረው። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ከተቀመጠላቸው ጊዜ ገደብ በላይ በሚዘገዩ ፕሮጀክቶች ላይ ትኩረት ሰጥቶ መስራት እንደሚገባው የመንግስት ወጪ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የቴክኖሎጂ ምርምርና የእውቀት ሽግግር ውጤታማነትን የተመለከተ የክዋኔ ኦዲት ግኝት ላይ ውይይት አድርጓል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን ሳምሶን ገድሉ ነው፣ በቀጥታ መስመራችን ላይ ይገኛል። ሳምሶን እንዴት ቆይተሃል? በክዋኔ ኦዲቱ ላይ የተገኙ ክፍተቶች ምንድን ናቸው? ዩኒቨርሲቲው ደግሞ ክፍተቶቹን ለማረም ምን እያደረገ ይገኛል? የተነሱ ሀሳቦችን አጋራል። አመሰግናለሁኝ። እንግዲህ በዛሬው እለት የክዋኔ ኦዲት ሪፖርትን እየተከታተል የሚገኘው እየተደረገ የሚገኘው የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ነው። እንግዲህ ዩኒቨርሲቲ በተለይ በምርምርና ቴክኖሎጂ ዘርፍ እዚህ የቋሚ ኮሚቴው ሀሳብ ሲሰጥም ሲነሳ እንደነበረውም በልዩ ትኩረት የተቋቋመ ዩኒቨርሲቲ እንደሆነ ይታወቃል። እንግዲህ ይህም በተለይ በዚህ በቴክኖሎጂ ሽግግር ላይ ከፍተኛ ስራ እንዲሰራ ጭምር ይጠበቃል። ከዚህ አንጻር እንግዲህ ከ 2012 እስከ 2016 ዓ.ም ድረስ የነበሩ የክዋኔ ኦዲት ግኝቶችን በተመለከተ ባለፉት ጊዜያት ዩኒቨርሲቲው ምን ሰራ የሚለውን ነው። እንግዲህ በዛሬው ዕለት ዛሬ የክዋኔ ኦዲት ውይይ ሲደረግበት የዋለው እንግዲህ በተለይ ዩኒቨርሲቲው ሊሰራቸው ከሚገባቸው ስራዎች ባሻገር ደግሞ ስራዎችን የሚሰራበት መንገድም ጭምር በዚህ የክዋኔ ኦዲት ላይ ተነስቷል። እንግዲህ ለዚህም እንግዲህ እንደ ማሳያ ማንሳት የምንችለው የመጀመሪያው ትልቁ ጉዳይ የሚሆነው መመሪያ ነው። እንግዲህ መመሪያዎችን በተመለከተ ዩኒቨርሲቲው ከውጭ ለምርምር ስራ የሚሆኑ የሚያገኝችውን ድጋፎችን ጭምር የሚያስተዳድርበት መመሪያ እንዳልነበረው እና በዚህም ሳቢያ ደግሞ በተለይ ጥቅም ላይ ሊውል የሚገባው ሀብት እየባከነ ስለመሆኑ በኦዲት ግኝት ላይ ተነስተዋል። ከዛም ባሻገር እንግዲህ በተለይ ይህንን ከማስተዳደር ባሻገር ደግሞ የእውቀት ሽግግርን በተመለከተ ደግሞ ይህንኑ ወደ መሬት መተግበር የሚያስችል የእውቀት ሽግግርን ሊያስተገብር የሚችል መመሪያ አለመኖሩ ጭምር ዩኒቨርሲቲው እንዳሌለው ጭምር ተነስተዋል። ከዛ ባሻገር ደግሞ በተለይ የምርምር ስራዎች ወደ ተግባር እንዲለወጡ ከማድረግ አኳያ ዩኒቨርሲቲው እንግዲህ ባለፉት ጊዜያት ከተደረጉ የምርምር ውጤ ውጤቶች ከ200 በላይ ከሆኑ የምርምር ውጤቶች ወደ ስልሳዎቹ ያክል መጠናቀቃቸውና ከስልሳዎቹ ደግሞ ወደ 12 የሚሆኑት 12፣ 13 አካባቢ የሚሆኑት በዓለም አቀፍ ጆርናሎች ላይ እንደተታተሙ የተቀሩት ግን የት እንዳሉ ጭምር አይታወቅም የሚሉ ሀሳቦች ተነስተዋል። እንግዲህ ይህንን በተመለከተ ዩኒቨርሲቲው የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ፕሬዚዳንት የሆኑትን ለሚጎቱ ሀሳብ ሰጥተዋል። በተለይ ከዚህ ቀደም በኦዲት ግኝት ላይ ሲነሱ የነበሩ በተለይ ከመመሪያ ጋር በተገናኘ ሲነሱ የነበሩ ሀሳቦችን ለማስተካከል ዩኒቨርሲቲ የሄደበትን ርቀት አንስተዋል። እንግዲህ ይህንንም ለማረም የመመሪያዎችና ደንቦችን የማዘጋጀት ስራዎች መሰራታቸውንና በሴኔት በዩኒቨርሲቲ ሴኔት እንዲዘርጉ የማድረግ ስራ ና ይህንንም ወደ ተግባር አውርዶ ዩኒቨርሲቲ እየሰራበት እንደሚገኝ በአሁኑ ሰዓት የኦዲት መስሪያ ቤቱ የቋሚ ኮሚቴውም ቦታው ላይ ሁሉ ተገኝቶ መመልከት እንደሚችል ይህንን ጭምር ሲያነሱ ነበረ። ከዛ ባሻገር ከዚህ የእውቀት ሽግግርን በተመለከተ ደግሞ ወጥነት ያለው ሀገራዊ ስታንዳርድ እንደሚያስ ወይም ደረጃ ሊኖር እንደሚገባና ከዛ የሚቀዳ መመሪያ ማዘጋጀት እንደሚቻልም ጭምር አንስተዋል። ሌላኛው እንግዲህ በተለይ የፕሮጀክቶችን አፈጻጸም በተመለከተ ዩኒቨርሲቲው ከዚህ ቀደም ሊሰራቸው የያዛቸው ፕሮጀክቶች በርካቶቹ ሳያልቁ ቆይተው እንደነበር የክዋኔ ኦዲት ሲደረግ እንድልጥ ላይ እንደነበሩ ጭምር ተነስተዋል። የተለያዩ ግንባታዎች እዚህ ውስጥ ይገኙበታል። ይህንን በተመለከተ እንግዲህ ዩኒቨርሲቲው እዚህ ላይ ምላሽ ሰጥቷል። እንግዲህ ባለፉት ጊዜያት በተለያዩ ምክንያቶች እነዚህ ፕሮጀክቶች የመቆራረጥ እድል ነበራቸው፣ እነዚህን ደግሞ በትኩረት ለመጨረስ እየሰራ ይገኛል የሚል ሀሳብን አንስተዋል። ዋና ኦዲተር መስሪያ ቤት እንግዲህ እዚህ ላይ የሚያነሳው ትልቁ ሀሳብ በተለይ እነዚህ የኦዲት ግኝቶችን በተመለከተ በተለይ ከፕሮጀክት ጋር የተገናኙ መጓተቶች ለሀገርም እንዲሁም ደግሞ ለዩኒቨርሲቲዎች ተጨማሪ ወጪንና ኪሳራን የሚያስከትሉ ናቸውና ትኩረት ሊሰጣቸው ይገባል የሚሉ ሀሳቦች ተነስተዋል። ለሰዓቱ ያሉ መረጃዎች እነዚህን ይመስላሉ። እናመሰግናለን። ሳምሶን መልካም ቀን። እንቀጥላለን ከባልደረቦቻችን ጋር በገታ መስመሮቻችን ወዳሉ ዘገባዎቻችን። በአማራ ክልል የተጀመረው መሶብ ያንድ ማዕከል አገልግሎት ከዚህ ቀደም ይስተዋሉ የነበሩ መጉላላቶችን እንዳስቀረላቸው ተገልጋዮች ይናገራሉ። የክልሉ መሶብ ያንድ ማዕከል አገልግሎት 54 አገልግሎቶችን በአንድ ጣሪያ ስር ስለማስገባት መቻሉም ነው የተገለጸው። እዚሁ ጉዳይ ላይ እናቆያችሁ ነው የተወደዳችሁ። በስፍራ የሚገኘው ዘጋቢያችን ሳሙኤል ወርቃየው ተጨማሪ መረጃዎችን ሊያጋራን በቀጥታ መስመራችን ላይ ነው የሚገኘው። ሰላም ላንተ ሳሙኤል እንደምን ቆየ? ከዜናው ባሻገር ለመሆኑ በክልሉ መሶቢያ እንደ ማዕከል አገልግሎት አሰጣጡ ምን መልክ አለው? ምን ታዘብክ? በተለይም በርካታ ተገልጋዮች የሚበዙባቸው ተቋማት ወደ ማዕከሉ እንዲገቡ ከማድረግ አኳያ ሊኖረው የሚችለው ፋይዳስ እንደምን ያለ ነው? ጥሩ አመሰግናለሁ። እንግዲህ በተለይ በመንግስት ተቋማት የሚሰጡ አገልግሎቶችን ፈጣንና ምቹ በማድረግ በተለይ የዜጎችን እርካታ ለማረጋገጥ ያመች ዘንድ መሶብ ያንድ ማዕከል አገልግሎት እንግዲህ እንደ ሀገር ይፋ ተደርጎ ወደ ስራ መገባቱ የሚታወስ ነው። በአማራ ክልል ደረጃም ይኸው መሶብ ያንድ ማዕከል አገልግሎት ተመርቆ ወደ ስራ ከገባ እንግዲህ ጊዜያት ተቆጥረዋል ማለት ነው። በዚሁም እንግዲህ እኛም በቦታው ተገኝተን ቅኝት ማድረግ ሞክረን ነበር። ወደ አምሳ አራት የሚጠጉ አገልግሎቶችን በአንድ ውስጥ እየተሰጠ እንደሚገኝ ተገንዝበናል ማለት ነው። በተለይ ተቋማትን ከመለየት አኳያም በክልል ደረጃ ማለት ነው አስር የሚደርሱ ተቋማትን እንዲሁም የፌዴራል ደግሞ አራት ተቋማትን በአንድ ማዕከል ውስጥ የማሰባሰብ ስራዎች ተሰርተዋል። በእስካሁኑ ሂደትም ከአምሳ አራቱ አገልግሎቶች ውስጥ ማለት ነው አክቲቪሊ አሁን ወደ አርባ ስድስት የሚደርሱ አገልግሎቶች ደንበኞችን እያስተናገዱ እንደሚገኙ ተመልክተናል ማለት ነው። በተለይ አገልግሎቶችን ከመለየት አኳያ በርካታ ተገልጋይ የሚበዛባቸውን አገልግሎት ቶችና ተቋማት እንዲሁም ለሙስናና ብልሹ አሰራር ምቹ የሆኑ ተቋማትና አገልግሎቶችን ከዛ ባሻገርም ተመሳሳይ ስራ ኑሯቸው በተለያየ ቦታ ተፈራርቀውና ቦታ ተራርቀው የሚገኙ አገልግሎቶችና ተቋማትን ወደ አንድ ማዕከል ማስገባት መቻሉም ነው የተገለጸልን ማለት ነው። እኛም በተለይ አገልግሎቱ ምን ይመስላል ስንልም የተለያዩ ተገልጋዮችንም እንዲሁ ለማናገር ነበር ለማናገር ሞክረን ነበር። ከዚህ በፊት እንግዲህ በመንግስት ተቋማት ሲሰጡ የነበሩ አገልግሎቶች በተለይ ተገልጋዮችን ለእንግልት ሲዳረጉ መቆየታቸውን ነው ያነሱት። አገልግሎት ለማስፈጸም ሳምንታትን እንዲሁም ወራትን ድረስ የሚፈጁ አገልግሎቶችን መኖራቸው ነው የገለጹት። ይህ መሶቢያ አንድ ማዕከል አገልግሎት በርካታ ተቋማትንና በርካታ አገልግሎቶችን በአንድ ጣሪያ ውስጥ መስጠት መቻሉ ግን በተለይ ለሳምንታትና ለቀናት የፈጁ የነበሩ አገልግሎቶችን በደቂቃዎች እንድንጨርስና እንድናስፈጽም አግዟል የሚሉ ሀሳቦችና አስተያየቶችን ነው የሰጡት። ይህ መሆኑ ደግሞ በተለይ የተገልጋይን ጊዜን ከመቆጠብ ባሻገርም ገንዘብና ወጪን በመቆጠብ ረገድ እንዲሁም እንግልትን ከማስቀረት አኳያም ጉልሚና እየተጫወተ እንደሚገኝ ነው እንግዲህ ባቸውን የሰጡት ማለት ነው። በተለይ ባለሙያዎችም ብቁ የሆኑና በተለይም ደግሞ በዚሁ አገልግሎትም ቴክኖሎጂን የማዘመን ስራዎችም ለአገልግሎቱ ለሚሰጡ አገልግሎቶችን ለማፋጠን ምቹ ሁኔታ መፈጠሩም ነው እንግዲህ ያነሱት ማለት ነው። እነዚህን አገልግሎቶች መሶቢያ እንድ ማከል አገልግሎት ማለት ነው ከክልል ደረጃም በሌሎች ከተሞችም እንዲሁም በክፍለ ከተሞችና በወረዳዎች በየደረጃዎችን ማስፋፋት እንደሚገባም የጠየቁበት ሁኔታ ነው ያለ። እንግዲህ እንደምናስታውሰው ከባህር ዳር ባለፈም በቅርቡ በደሴ ከተማ መሶብያ እንድማከል አገልግሎት ተከፍቶ ይፋ መደረጉ የሚታወስ ማለት ነው። ከዚሁ ባሻገርም በጎንደር ከተማም እንዲሁ ስራዎች እየተከናወኑ እንደሚገኙም የተገለጸበት ሁኔታ አለ። ከዛ ባሻገር እንግዲህ በሌሎች ከተሞችም ይህን አገልግሎት የማስፋት ስራዎችን በተለይ ተገልጋይ የሚያረካ አገልግሎት ለመስጠት ያመች ዘንድም እነዚህን የማስፋት ስራዎች በየደረጃው እንደሚሰሩም የተመላከተበት ጉብኝት ነበር ወይም ደግሞ ምልከታ ነበር ያደረግ ነው ማለት ነው። ለጊዜ ያለ መረጃ ይህን ይመስላል። ባልደረባችን ሳሙኤል ወርቃየሁ ከባህር ዳር መረጃዎችን ስላጋራህ እናመሰግናለን። መልካም ጊዜ የስደተኞችና ተመላሾች አገልግሎት ኢትዮጵያ ከ1.1 ሚሊዮን በላይ ስደተኞችና ጥገኝነት ጠያቄዎችን ተቀብላ እያስተናገደች እንደምትገኝ ገለጸ። አገልግሎቱ የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸሙን ለውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ አቅርበዋል። ይህንኑ ጉዳይ በተመለከተ ተጨማሪ መረጃ የሚሰጠን ሪፖርተራችን አባዲ ወይናይ ነው፣ በቀጥታ መስመራችን ላይ ይገኛል። አባዲ እንዴት ቆይተሃል? የስደተኞችና ተመላሾች አገልግሎት የ2018 የበጀት ዓመት የመጀመሪያው ሩብ ዓመት አፈጻጸሙ ምን መልክ ነበረው? ቋሚ ኮሚቴው ምን ሀሳቦችን አነሳ? መረጃዎችን ንገረን። አመሰጋለሁ። እንግዲህ አንቺም ቀደም ብለሽ ነው የተጠቀስሽው፣ በሕዝብ ተወካዮች ምክር ቤት የውጭ ግንኙነትና የሰላም ጉዳዮች ቋሚ ኮሚቴ የስደተኞችና የተመላሽ አገልግሎት መስሪያ ቤትን ገምግመዋል። አጠቃላይ የ2018 በጀት ዓመት የመጀመሪያ ሩብ ዓመት አፈጻጸሙን የገመገመው። በዚህ ግምገማም አጠቃላይ አገልግሎቱ ባለፉት ሶስት ወራት ምን ተግባራትን አከናወነ፣ ምን ችግሮች ነበሩ፣ ምን ጥንካሬዎችስ ነበሩ፣ በቀጣይ ምን ስራዎች ሊያከናውን ይገባል በሚለው ዙሪያ ሰፋፊ ሀሳቦችን ሲያነሳ ነበር። በተለይም የአገልግሎት ዋና ዳይሬክተር ጣይባ ሀሰን ሪፖርታቸውን አቅርበው ነበር። እሳቸው እንደገለጹት ከሆነ በአሁኑ ሰ ሰዓት በኢትዮጵያ ከ አንድ ነጥብ አንድ ሚሊዮን በላይ የሚሆኑ ስደተኞችና ጥገኝነት ጠያቂዎች በኢትዮጵያ ውስጥ እንደሚገኙ አነስተዋል። እነዚህ አጠቃላይ ከ ሰላሳ አራት ሀገራት የመጡ ናቸው። አጠቃላይ ደግሞ በ27 የሚሆኑ ማዕከላት ውስጥ ነው ተጠልለው የሚገኙት። በተለይም ደግሞ አጠቃላይ የደቡብ ሱዳን፣ ሶማሊያና ኤርትራ ቀዳሚው ስደተኞች ተቀባይ የመጡበት ሀገራት ናቸው ብለዋል ማለት ነው። ከዛ ባሻገርም እንደ የመን የመሳሰሉ ሀገራትም በርካታ ቁጥር ያላቸው ስደተኞች እንደሚገኙበት በኢትዮጵያ ተገልጿል ማለት ነው። በተለይም ኢትዮጵያ ለስደተኞች ምቹ የሆነ አያያዝ ለማስቻል በርካታ ስራዎችን እያከናወነች እንደምትገኝ ተገልጿል። በተለይም የተለያዩ መሰረተ ልማቶች እንዲያገኙ ለማስቻል የኢትዮጵያ መንግስት ትኩረት ሰጥቶ እየሰራ እንደሚገኝ ና በፖሊሲውም ተግባራዊ እያደረገ እንደሚገኝ ተገልጿል። እንደ ትምህርት፣ ጤና፣ የተለያዩ መሰረታዊ የሚባሉ አገልግሎቶችን አጠቃላይ ስደተኞች በሚፈለገው ልክ ተጠቃሚ እየሆኑ እንደሚገኙ አንስተዋል። ከዛ ባሻገር እንደ በተለይም ስደተኞች ከዚህ ቀደም በማዕከላት ተጠለው ነበር የሚገኙት አሁን ግን በራሳቸው የኢኮኖሚ እንዲያመነጩ ለማስቻል ና የተለያዩ ኢኮኖሚያዊ ገቢዎች እንዲያመነጩ ለማስቻል በርካታ ስራዎች እየተሰሩ እንደሚገኙ ና በዚህ ላይም በርካታ በርካታ ቁጥር ያላቸው ስደተኞች እና ጥገኝነት ጥያቄዎች በኢትዮጵያ የስራ እድል ተፈጥሮላቸው እየሰሩ እንደሚገኙ ነው። ይህ ደግሞ አጠቃላይ ራሳቸውን በኢኮኖሚ ለመደጎም ከፍተኛ አስተዋጽኦ እንዳለው ሀሳባቸውን ሲያነሱ ነበር። ከዛ ባሻገር ደግሞ እንደ ጋምቤላ ክልል ያሉ ከፍተኛ ቁጥር ያላቸው ስደተኛ የተቀባይ ክልል መሆናቸውን አንስተዋል። ወደ አራት መቶ ሺህ የሚሆኑ ስደተኞች በጋምቤላ ክልል ውስጥ እንደሚገኙ አንስተዋል። እንዲሁም ደግሞ በቤኒሻንጉል ጉምዝም ከፍተኛ ቁጥር ያላቸው ስደተኞች እንደሚገኙ አንስተዋል። ታዲያ በተለያዩ ድንበር አካባቢ የሚገኙ ስደተኞች አጠቃላይ አያይዛቸው የተሻለ ማደር ከዛ ባሻገርም የስደተኞች ደህንነት ይጠቀ ጠብቀ ለማስቻል የኢትዮጵያ መንግስት ቁርጠኛ ሆኖ እየሰራ እንደሚገኝ አንስተዋል። ይሁን እንጂ አጠቃላይ ችግሮች በበጀት አመቱ እንዳጋጠሙ ተገልጿል። ባለፉት ሶስት ወራት ማለት ነው። ከችግሮች መካከል ብንመለከትም በተለይም በአለም አቀፍ ደረጃ አሁን ላይ ለስደተኞች የሚደረገው የገንዘብ ድጋፍ ከጊዜ ወደ ጊዜ እየተቀዛቀዘ መጥቷል። ይህ ደግሞ ለኢትዮጵያ በእጅጉን እየፈተናት እንደሚገኝ የተገለጸ። ታዲያ ይህንን ችግር ለመቅረፍ አሁን ላይ በርካታ ስራዎች ሊሰሩ እንደሚገባና በዚህ ላይ ደግሞ ከተለያዩ ተቋማት ጋር በቅንጅት እየተሰራ እንደሚገኝ አንስተዋል። ይሁን እንጂ አጠቃላይ የገቢ መቀነስ ወይም ደግሞ የፋይናንስ ገቢ ምንጭ መቀነስ ስደተኞች የሚያገኙትን የምንጭ ወይም ደግሞ የሚያገኙትን የምግብ ሬሾ ከጊዜ ወደ ጊዜ እየቀነሰ እንደሚገኝ ተቀርሷል። ይህ ደግሞ ከፍተኛ ችግር እየፈጠረ እንደሚገኝ ተጠቅሷል ማለት ነው። ታዲያ ይህንን ለመከላከል የኢትዮጵያ መንግስት ቁርጠኛ ሆኖ በትብብር ከተለያዩ ተቋማት ጋር እየሰራ እንደሚገኝ ተጠቅሷል። ነገር ግን አሁንም ከፍተኛ ትኩረት የሚሻ ጉዳይ መሆኑ የተነሳው በተለይ የቋሚ ኮሚቴው አባላት ጥያቄዎችን አንስተው ነበር። ከነሱ ሽ ጥያቄዎች መካከል ብንመለከትም አገልግሎቱ እራሱን ለማዘመን እራሱን ለማጠናከር ምን ስራዎችን እየሰራ ይገኛል? ከዛ ባሻገርም ከተለያዩ የጎረቤት ሀገራት የሚመጡ ስደተኞችን አጠቃላይ ያላቸው ተልእኮ ወይም ደግሞ ያላቸውን ሁኔታ በምን መልኩ ነው የሚገመገመው? ከዛ ባሻገርም በሀገር ውስጥ መጥተው ኢትዮጵያ ውስጥ መጥተው የተለያዩ የልመናን ስራ ጨምር በተለያዩ ስራዎች ላይ የሚሳተፉ ተግባራትን ለመከላከል ምን ስራዎች እየተሰሩ ነው የሚል ጥያቄዎችን አንስተው ነበር። በተለይም ደግሞ የአገልግሎቱ ኃላፊዎች ሰዎች እንደገለጹ ከሆነ አገልግሎቱ በተለያዩ ዘርፎች ራሱን ለማዘመና ራሱን ለማጠናከር ስራዎችን እየሰራ እንደሚገኝ አንስቷል። በተለይም ራሱን በዘመናዊ ቴክኖሎጂ በማደራጀት በሰለጠነ ሰዎች ለማደራጀት ስራዎችን እየሰራ እንደሚገኝ አንስቷል። ከዛ ባሻገርም አጠቃላይ በኢትዮጵያ የሚገኙ ስደተኞች ህጋዊ ሆኖ ተመዝግበው እንዲቀሳቀሱ ለማስቻል በርካታ ሰፋፊ ስራዎችን እየሰራ እንደሚገኝና እንደ ወሳኝ ኩነት የመሳሰሉ አገልግሎቶች እንዲያገኙ ለማስቻልም ስራዎችን እየሰራ እንደሚገኝ ተገልጿል። በርካታ ሀሳቦችም ሲነሱበት ነበር። መልካም አባዲና፣ አመሰግናለን ለመረጃው። ጥሩ ቀን ይሁንልህ። እዚህ ሸጎሌ አካባቢ ከሚገኘው ዋናው ስቱዲዮችን በቀጥታ ስርጭት የተከታተላችሁት የምትገኙት ዜና ኢትዮጵያ እንደ ቀጠለ ነው። በጋምቤላ ክልል በዲማ ወረዳ የሚተገበረው የኮሪደር ልማት ስራ ውጤታማ እንዲሆን ቀጣይነት ያለው ድጋፋቸውን እንደሚያደርጉ የወረዳው ነዋሪዎች ይናገራሉ። በኮሪደር ልማት ስራ ታዲያ እንደ ሀገር የተገኙ ስኬቶችን በወረዳው ማስቀጠል እንደሚገባም ነው ነዋሪዎቹ የጠየቁት። ዘጋቢያችን ሚፍታ አብዱልቃድር የነዋሪዎችን አስተያየት አድርሶናል። ተከታተሉትና እንመለሳለን። ኮሪደር ከፌዴራል ጀምሮ እስከ ክልሎች አሁን ወደ ወረዳም ደርሷል። እኛ ደስ ብሎናል። ኮሪደር ማምጣቱ ጥሩ ነው። ለአካባቢ ውበትም፣ ለአካባቢም ገጽታ፣ ለአካባቢም ዕድገትም ኮሪደር ማምጣቱ ጥሩ ነው። ይህ ኮሪደር ማለት ውጭ ሀገር የምናየው ወይም ዱባይ ላይ የምናየው ነገር ላይ እዚህ ኢትዮጵያ ውስጥ ተግባራዊ ሆኖ ሲሰራ ትልቅ ደስታ ነው ይሰማል። ለዚሁም ደግሞ እዚህ ወረዳችን ላይ ደግሞ መጥቶ ኮሪደሩ ግንባር ቀደም ሆነን ለዚህ ኮሪደር ደጋፊ ሆነን አንድ ሚሊዮን ብር ነው ያወጣሁት። ኮሪደሩ እንፈልገዋለን እስከ መጨረሻ ድረስ። በዚህ ኮሪደር ልማት የሚፈልገው ነገር ለማድረግ ዝግጁ ነኝ። ከተማዋ እድገቷ ወደኋላ ተጎትቷል፣ እና ይሄ ነገር ቶሎ ወዳው እንቅስቃሴ ቢደረግ እና ልማቱ ቢጀመር ጥሩ ነው። መንገድ አይታችሁ ከሆነ በዛ በፊስታ በኩል በጣም ያሳዝናል። እንደ ተጋፍቶ እንደሚሰራ ማለት ነው። ዲማ በጣም ማደግ አለባት። እኔ ዲማን ከሚያሳድጉ ሰዎች አንድ ቁጥር መሆን እፈልጋለሁ እና ማልማት አለብን ነው የኮሪደር ልማቱ በጣም ቆይቷል። አሁንም መፋጠን አለበት። እንደሌላ እንደምናየው ነው የእኔ አስተያየት። የኮሪደር ልማት ቶሎ ባለመጀመሩ መኪናዎች ጠዋት ሲሄዱ አንድ ሰዓት ያስፈል ከኬላ እስከ ወንዝ አንድ ሰዓት ይፈጃል። እንትኑ አንድ ጠባብ መንገድ አይደለም። ቶሎ ወደ ኮሪደር ልማት እንዲገባ ወረዳው ጋር በመሆን ስራውን መስራት ነው ያለበት። መፍረስ ብቻ አይደለም ለመገንባትም መንግስትን መጠበቅ የለብንም። ከባለ ሀብቱ ጋር ዴል እያደረጉ ሀብታቸውን እንዲያፈሱ ቢያደርጉ የበለጠ ውብ ከተማ መሆን እድል አላት ብዬ አስባለሁ። ወረዳው የሚጠይቀንን ሁሉ ለማድረግ በእኔ በኩል ዝግጁ ነኝ። በደቡብ ኢትዮጵያ ክልል በመኸር ወቅት በዘር ከተሸፈነ 840 ሺህ ሄክታር ማሳ 70 ሚሊዮን ኩንታል ምርት ለመሰብሰብ ታቅዶ እየተሰራ መሆኑን የክልሉ ግብርና ቢሮ አስታወቀ። ምርት በመሰብሰብ ሂደት ሊከሰት የሚችለውን ብክነት ለመከላከል አስፈላጊ ዝግጅት ማድረጋቸውን ደግሞ የወላይታ ዞን አርሶ አደሮች ተናግረዋል። ተመስገን ተስፋዬ ዝርዝር አለው። አቶ አባይነ ማኬቦ በወላይታ ዞን ዳሞት ፑላሳ ወረዳ ሌላ ቀበሌ አርሶ አደር ሲሆኑ በመኸር ወቅት የዘሩት የጤፍ ምርት ደርሶ ከቤተሰቦቻቸው ጋር በጋራ እያሰባሰቡ ነው። በግብርና ባለሙያዎች ድጋፍ ምርታማነትን የሚያሳድጉ ዘዴዎችን መከተላቸውን የሚናገሩት አርሶ አደሩ በቆይታ ብዛት ምርት ላይ ጉዳት እንዳይደርስ የማሰባሰቡን ስራ በጊዜ መጀመራቸውን ገልጸዋል። ደርሶ እንዳይባከን ወይም እንዳይበተን በጊዜው ሰውን ሰብስቤ ከቤተሰብ አባላት ጋር እያነሰውን ያለሁት እንዳይባከን በጥንቃቄ እያነሰውን ኛ ለውት በአካባቢያቸው የመረሻ ከሌሎች አካባቢዎች በተለየ መልክ ዘግየት ብሎ እንደሚጀመር የገለጹት ሌሎች አርሶ አደሮች ምርት በማሰባሰብ ሂደት ብክነት እንዳይከሰት አስፈላጊ ጥንቃቄ ለማድረግ ዝግጁ መሆናቸውን አስረድተዋል። በዚህም የተሻለ ምርት ለማግኘት በመጠባበቅ ላይ ነን ይላሉ። እኛ በኮምባይር ነው፣ በበሬ አይደለም። ኮምባይሩ ሲመጣ እስከ 30 ወይ ይደርቃል ብለን ተስፋ አስቀምጠን እስከ 30 የኮምባይሩ ለመጥራት ዝግጁ የሆነ ነው ያለነው የጀመር ነው በአጋጣሚ ግንቦት ሀያ ሶስት ነው ከዞን መንግስት ዝር የተገኘው። ከዛ ላውንችንግ የተደረገው ግንቦት ሀያ ሶስት ነው። እንግዲህ እስከዛሬ ድረስ ያው ምርቱን እንዳያችሁት እዚህ ጋር ዘርተናል አሁን ውጤታማ ነው ብለን ነው የምናስበው። በወላይታ ዞን በመኸር እርሻ የተመረቱ ምርቶች በሚሰበሰቡበት ጊዜ ሊከሰት የሚችለውን የምርት ብክነት ለመከላከል በቅንጅት እንደሚሰራ የዞኑ ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገልጸዋል። ዘመናዊ የምርት ማሰባሰቢያ ቴክኖሎጂዎችን ለመጠቀም አስፈላጊ ቅድመ ዝግጅት መደረጉንም እንዲሁም ያለውን የምርት ብክነትን ለመቀነስ እንደ ዞን የያዝናቸው የደረሱ ሰብሎችን በሙሉ በኮምባይነር የመሰብሰብ ሂደቶችን ቅድመ ዝግጅቶች የተጠናቀቁ ስለሆነ እሱን ተጠቅመን ምርቱን በቅርብ ጊዜ እንሰበስባለን። ተመልካቾቻችን በአካባቢው የሚገኙ አርሶ አደሮች ምርት የማሰባሰብ ስራ እያካሄዱ ይገኛሉ። በመኸር ወቅት የተዘሩ ሰብሎች ናቸው በአሁን ሰዓት እየተነሱ የሚገኙትና እዚህ በደረስንበት አካባቢ የሩዝ ምርትን ሲያሰባስቡ ተመልክተናል። አጠቃላይ እንደ ደቡብ ኢትዮጵያ ክልል ደግሞ ከተዘራው የመኸር ወቅት ሰብል ከስልሳ ሰባት እስከ ሰባ ሚሊዮን ኩንታል እንደሚጠበቅ ከክልሉ ግብርና ቢሮ የተገኘው መረጃ ያመለክታል። ሰባ ሚሊዮን ኩንታል እናገኛለን ተብሎ ተገምቶ ነው እየተሰራ ያለው። በጣም በእርግጠኝነት ማውራት የምንችለው በክላስተር ወይም በኩታገጠም የተዘሩ ሰብሎች ያሉባቸው አካባቢዎች ላይ በምርት ማሰባሰብ ወቅት ላይ ብክነት ይኖራል ብለን አናስብም። ምክንያቱም በመካናይዜሽን በኮምባይነር ነው የምናሰባስበው። አንድ ጊዜ ተተምኖ ይሰበሰባል። አንዲት ፍሬ መሬት ላይ ጠብሳትል እህል ይሰበሰባል ማለት ነው። በደቡብ ኢትዮጵያ ክልል በመኸር ወቅት ከ840 ሺህ ሄክታር በላይ ማሳ በዘር የተሸፈነ ሲሆን የደረሱ ምርቶችን የማሰባሰብ እንዲሁም ለበጋ እርሻ የማሳ ዝግጅት እየተደረገ ይገኛል። የሰሜን ተራሮች ብሔራዊ ፓርክን በዘላቂነት ለመጠበቅና ና በውስጡ የሚገኙ ብርቅዬ እንስሳትን ከሚደርስባቸው ጥቃት ለመከላከል ሲባል እየሰራ መሆኑን የሰሜን ተራሮች ብሔራዊ ፓርክ ጽፈት ቤት አስታውቋል። ጽፈት ቤቱ በፓርኩ የሚፈጸሙ ጥቃቶችን ለመከላከል ከአካባቢው ማህበረሰብ ጋር በቅንጅት እየሰራ ስለመሆኑን ያስታወቀው ባልደረባችን ራሄል ፍሬው ተከታዩን አደርሳናለች። የሰሜን ተራሮች ብሔራዊ ፓርክን በዘላቂነት ለመጠበቅና በውስጡ የሚገኙ ብርቅዬ እንስሳትን ለመንከባከብ የሚያስችሉ ተግባራትን እያከናወነ እንደሚገኝ የሰሜን ተራሮች ብሔራዊ ፓርክ ጽህፈት ቤት ገልጿል። የፓርኩን ደህንነት ለማስጠበቅ ለማህበረሰቡ ተከታታይነት ያለው የግንዛቤ ፈጠራ ስራ መሰራቱንም የጽህፈት ቤቱ ተወካይ ኃላፊ አቶ ላቀው መልካሙ ያነሳሉ። ማህበረሰቡንም የተለያዩ አገር አካላቶችንም በማግኘት የተለያዩ መድረኮችን በማዘጋጀት ስለ ዋሊያው ቁጥር አሳሳቢነት በመነጋገር ለቀጣይ በምን መልኩ ይህም ዋሊያ ቁጥር መጨመር መቻል አለብን። ምክንያቱም ዋላ የለ ማለት ፓርኩ አንድ አካሉ የለ ማለት ስለሆነ በዋናነት ጥቁር ተገኝ እየሰራን ያለነው ዋሊያ ቁጥር ጋር በመጨመር ነው። የፓርኩን የጥበቃ ቡድን አባላት የመደገፍ ና በተለያዩ የንድፈ ሀሳባዊ ና ተግባራዊ ስልጠናዎች ማብቃት መቻሉን የገለጡት ደግሞ የፓርኩ የህግ ማስከበር ቡድን መሪ ሲሳይ ሰለሞን ናቸው። የዋሊያ መገኛ የሆነውን ቦታ ልማትና ጥበቃ ከማጠናከር በተጨማሪ ዋያ ላይ ያለውን አደል ለመከላከል ጠንካራ የሆኑ ወጣት ወጣት ሬንጀሮችን በማስቀጠር ና እነሱንም በመልመል ስልጠና በመስጠት ሙሉ ማለት በሚባል ደረጃ አንድ ወር ውስጥ በፓርኩ ውስጥ የተሽከርካሪ ድጋፍ በማድረግ እዛው ፓርኩ ላይ ነው አሁንም የፓትሮ ስራ እያጠናከሩ ያሉት። ከዛ በተጨማሪ ደግሞ በእኛ አቅም ብቻ የሚፈታ ስላልሆነ በየ ፓርኩ በሚያዋስኑ ወረዳዎችና ቀበሌዎች ካሉ የጸጥታ አካሎች ጋር ደግሞ በጥምረት በመሆን በጋራ ስራዎችን የሰራንበት መንገድ አለ። የፓርኩ የስነ ምህዳር ክትትልና ማበልጸግ የስራ ሂደት ኃላፊ አቶ ይፍሬም ወልዴ በበኩላቸው በዋሊያ ቁጥጥርና እንክብካቤ ዙሪያ የሚሰሩ ቡድኖችን በማዋቀር ወደ ስራ መገባቱን አስታውቀዋል። ዋሊያን ቁጥሩን ለማሳደግ እንዲቻል የስትራቴጂክ ፕላን ተዘጋጅቶ ጸድቆ ወደ ትግበራ ለመግባት በሂደት ላይ ያለ ከዛ በተጨማሪም ዋሊያ ላይ የሚሰሩ የዋሊያ አምባሳደሮችን ቀጥራል በየወሩ ዋሊያ ላይ የክትትልና ቁጥጥር ስራ የሚሰሩበት ስራ ተመቻችቶ ከዛ ተነስተን ዋሊያው ያለበትን ሁኔታ በመረጃ አስደግፍን እየሰራን ነው የምንገኘው፣ ማለት ነው። እንደ አሚኮ ዘገባ የሰሜን ተራሮች ብሔራዊ ፓርክን ደህንነት ለማስጠበቅ የሚያስችሉ ሁለንተናዊ ተግባራት ተጠናክረው እንደሚቀጥሉ አቶ ኤፍሬም ገልጸዋል። ዜና ኢትዮጵያ ይቀጥላል። ተመልካቾቻችን፣ ወደ ውጭ አጫጭር ዘገባዎቻችን ደግሞ እናልፋለን። እስራኤል በሊባኖስ መዲና ቤሩት ጥቃት መፈጸሟን ሄዝቦላ አሳወቀ። የእስራኤል ጦር በቤይሩት ደቡባዊ ዳርቻ በፈጸመው ጥቃት አምስት ሰዎች መገደላቸውንና 28 የሚሆኑት ደግሞ ጉዳት እንደደረሰባቸው የሊባኖስ የጤና ሚኒስቴርን ዋቢ አድርጎ አልጀዚራ ዘግቧል። ጥቃቱን ተከትሎ የእስራኤል ጦር ባወጣው መረጃ የሄዝቦላ ከፍተኛ መሪ የሆነውን ሃያታም አሊ ታባታባዮን መገደሉን ይፋ አድርጓል። ይህ ጥቃት ባለፈው ዓመት ከተቀሰቀሰው ጦርነት ጀምሮ የእስራኤል ጦር ታባታባዮን ለመግደል ያደረገው ሶስተኛው ሙከራ እንደሆነ የእስራኤል መገናኛ ብዙኃን ዘግበዋል። ሄዝቦላ ቀይ መስመርን ያለፈ ነው ባለው በዚህ ጥቃት የሚኖረውን ምላሹ አስመልክቶ በከፍተኛ መሪዎቹ በኩል ምክክር እያደረገ ስለመሆኑም ገልጿል። በሌላ የውጭ ዜና የዩክሬንን ሰላም ለመመለስ በአሜሪካ የቀረበው ረቂቅ ተቀባይነት ለውጥ እንደታየበት የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ ገለጹ። በዶናልድ ትራምፕ የቀረበው እና ይሄው በሩሲያ የተያዘው ግዛቷን አሳልፋ እንድትሰጥ ጦሯንም እንድትቀንስ እንደዚሁም የተፈጸመባትን የጦር ወንጀል መመርመሯን እንድታቆም የሚያስገድደው የሰላም መደራደሪያ ዩክሬን እንደማትቀበል ስታሳውቅ መቆየቷ የሚታወስ ነው። የአውሮፓ መሪዎች ጦርነቱ እንዲያበቃ የዩክሬን ይሁንታ ብቻ ሳይሆን የአውሮፓ ሕብረት ይሁንታም ያስፈልገዋል፣ ምክንያቱም ጦርነቱ በአውሮፓ ላይ እየተካሄደ ነው ሲሉ እየሞገቱ ናቸው። ችግሩ መፈታት ያለበት ዳግም ስጋት በማይፈጥር መልኩ ነው የሚለው መከራከሪያም በማቅረብ ይገኛሉ። ሌሊቱን የወጡ መረጃዎች የሚያመላክቱት ታዲያ በዩክሬን ምድር ላይ እየተካሄደ ያለው ጦርነት ለማስቆም የታቀደው የሰላም መደራደሪያ ትልቅ ለውጥ እየታየበት ስለመሆኑ ነው። መረጃውን ያወጣው የአሜሪካ ልዑክ ዩክሬንና ጀርመን ፈረንሳይና እንግሊዝ ልኡካን ጋር በጄኔቫ ተገናኝተው ስለመምከራቸው ተከትሎ ነው።